እንግዲህ ክርስቲያኖች ብዙ አይነት ናቸው። ሲመጡ ጊዜ ወደ እኔ እረዳቸዋለሁ። ብዙ አይነት ናቸው። አንደኛ ተሳዳቢዎች አሉ፣ ዘላፊዎች አሉ፣ ያው የነገሯቸውም የጫኗቸውን መጥተው የሚያራግፉ አሉ። ሁሉንም የምናስተናግድበት መንገድ የተለያየ መሆን አለበት። አንድ ዶክተር ወደ እሱ ታማሚዎች በሚመጡ ጊዜ አንድ አይነት መርፌ አይደለም ይሰጣቸው፣ አንድ አይነት ክኒን አይደለም ይሰጣቸው፣ የተለያየ ነው። ስለዚህ ያ ዶክተር ያንን መጀመሪያ ያለበትን ሕመም ማቅናት አለበት። ያነባዋ ነው። ልክ እንዲሁ ወደ አንተ የሚመጡትን ቀድመ ረጋቢ የማዳምጣቸውም ለዚህ ነው። ቃል በቃል ግን በዛ ታላክፋቸው የምትመልስ ከሆነ ጀምር አልተረዳቸውም። ሰዎች ነቢያችን ሰለላሁ ዓለይሂ ወሰለም ከአዲያኖች መጥተው ሲጠይቁ ጸጥ ብላ ያዳምጧቸዋል። ለስ ትላቸዋል። በጨረሻ ላይ አሁን ጨረስ ክሏቸዋል። ይህ ዛሬ ይህን ቃል ለሁሉም የሚያስተምር ሰው መክራለሁም ይጨርስ ሰው ያለውን በቃ ብቻ አላህ እና መልክተኛው እንዳይሰድብ ጥያቄን በስነ ስርዓት አቅርብ ትላለህ። በአደብን ወህትራ አላህ እንዲህ ላርገው መሐመድ እንዲህ ላርግ የዛ የዛኔ ታስቀመዋለህ። ጥያቄ ከሆነ የሚጠይቀው የሰማውን ነው። ይሄ ሰው የሚያወራው በነቢያችን ሰለላሁ ዐለይሂ ወሰለም ላይ ትችት ሊሆን ይችላል። ታስጨርሰውና ከዚያ በኋላ መልሰን ትጀምራለህ እና እንደ ልገልጽ እንደሞከርኩት፣ የመጀመሪያዎቹ ተሳዳቢ አይነቶች ናቸው። እነዚህን ተሳዳቢዎቹን በመሳደብ አትመልሳቸው። በመልካም ነው የምትመልሳቸው። አላህ በቁርአን ላይ ወላ ተስተዊ ልሐሰነት ወለሰይአ ኢድፋዕ ቢለት ህየ አሐሰን ይላል። መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም። መጥፎን ጸባይ በጥሩ ጸባይ መልሱት ይላል። እናታችን አይሻ ረዚ ላሁ ንሃ ስለ ነቢያችን ላ ስለም ስትናገር ምናለች ማካን ነቢ የረዱስ ሰይአ ስ ሰይአ ወላኪን ካ ያፉ ወያስፋ የአላ መልክተኛ ነቢዩ ላ ለም ክፉን በክፉ አይመልሱም ነበር። ይልቁንስ ክፉን ይቀሪሉ ነበር ያልፉ ነበር ነበይምሩ ነበር አለችዚህ ነውእንዲድግብሰለ የለብ ነቢያቶች የራሳቸው የግልጉዳያቸው በሚሰደቡ ጊዜ ዞር ብለ አይመልሱም። አላና መልእክተኛው ህግጋታቸው ሲጣስ የዛ ይቆጣሉ።

ከዚህ አንፃር አላህና መልክተኛውን እስካልተሳደቡ ድረስ ጥያቄያቸውን በስነ ስርዓት ያቅርቡ። የዛኔ ቀስ ብላ ተመልሰላቸዋል። አሁን ባለው ሁኔታ ለውጥ አምጥተናል ብለህ ታስባለህ? በተጨባጭ የሚታይ ተጽዕኖና ለውጥ ፈጥረሃል? በጣም በጣም በጣም ደስ የሚል እንዴት ይገለጻል?

ሊአን ያህድየ ላሁ ቢካ ረጅለን ዋሒዳ ኸይሩን ለከ ምን ሑምሪ ናአመሉ፣ አላህ በአንተ ምክንያት አንድ ሰው ወደ ቅኑ መንገድ ቢመራ ከቀይ ግመል የበለጥ ነው ብለው ተናገሩ። ቀይ ግመል ያሉት በጊዜው ያለው ትልቅ ተብሎ የሚታየው ምሳሌ የሚሰጡት በዚያ ባለው ጊዜ ነው እና በጣም ትልቅ ለውጥ አለ ደስ የሚለውጥ አለ። ወደፊት ደግሞ ከዚህ በጣም የተሻለ እና የበለጠ ይኖራል ብዬ በአላህ ላይ ተስፋ አድርጋለሁ።